ሰራዊቱ በጎጃም እና ደቡብ ጎንደር መስዋዕት ከፍሏል ሲሉ አቶ አረጋ ከበደ ተናገሩ። ርዕሰ መስተዳድሩ የፋኖን ክልሉን የማፍረስ ሴራ አክሽፈነዋል ያሉ ሲሆን በክልሉ ተጨማሪ ኃይል እየተዘጋጀና እየሰለጠነ መሆኑንም በይፋ ተናግረዋል። ይህ የአቶ አረጋ ንግግር የተሰማው በጎጃም ወሎና ጎንደር ቀጠናዎች ውጊያዎች መባባሳቸውን የሚገልጹ መረጃዎች እየወጡ ባለበት ወቅት ነው። አቡነ ማቲያስ በበኩላቸው መንግስትና ታጣቂዎች በአስቸኳይ ወደ ድርድር እንዲመጡ ጥሪ አቅርበዋል። በቀዳሚነት ታደምጡታላችሁ። ኢሳያስን ለመውጋት የተደራጀው ኃይል ሰልጥኖ ተመረቀ። ይህ በከፍተኛ ደረጃ የታጠቀ ኃይል መሃል አገር ዘልቆ በመግባት ጥቃት መፈጸም የሚችል ነው ተብሏል። ታጣቂ ቡድኑ የኢሳያስን መንግስት በኃይል ለመገረሰስ የሚያስችል ቁመና እንዳለውም ተነግሯል። ይህ የተሰማው ከፍተኛ ባለሥልጣናትና ጄኔራሎች በቡሬ ግንባር ቅኝት ባደረጉበት ለማግኘት አጋጣሚ ነው። ከምሽት የተሰማውን መረጃም ታደምጡታላችሁ። በቀጣዩ ሀገር አቀፍ ምርጫ ላይ ከወዲሁ ብዙ ጥያቄዎች እየተነሱበት ነው። የኢትዮጵያ ምርጫ ቦርድ ሰባተኛውን ሀገራዊ የምርጫ ሰሌዳ በሚመለከት ከፖለቲካ ፓርቲዎች ጋር ዝግ ስብሰባ ማድረጉ ተሰምቷል። ፓርቲዎቹም ቀጣይ ምርጫ በሚካሄድበት ሁኔታ ላይ ያላቸውን አቋም አሳውቀዋል ተብሏል። በዝርዝር እነግራችኋለን። አሜሪካ ለሐማስ የመጨረሻ ማስጠንቀቂያ ላከች። ሐማስ ትጥቅ ለመፍታት የማይተባበር ከሆነ ድምጥ ማጡ ይጠፋል የሚል ከባድ ማስጠንቀቂያ ተሰጥቷል።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 ሰራዊቱ በጎጃምና ደቡብ ጎንደር መስዋዕት ከፍሏል ሲሉ አቶ አረጋ ከበደ ተናገሩ። እርሰ መስተዳደሩ የፋኑን ክልሉን የማፍረስ ሴራ አክሽፈነዋል ያሉ ሲሆን በክልሉ ተጨማሪ ኃይል እየተዘጋጀና እየሰለጠነ መሆኑንም በይፋ ተናግረዋል። ይህ የአቶ አረጋ ንግግር የተሰማው በጎጃም ወሎና ጎንደር ቀጠናዎች ውጊያዎች መባባሳቸውን የሚገልጹ መረጃዎች እየወጡ ባለበት ወቅት ነው። አቡነ ማቲያስ በበኩላቸው መንግስትና ታጣቂዎች በአስቸኳይ ወደ ድርድር እንዲመጡ ጥሪ አቅርበዋል። የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ ከረጅም ጊዜ በላይ ዛሬ ስለ ፋኖ ታጣቂዎች እንቅስቃሴ አስተያየት ሰጠዋል። በአስተያየታቸውም ፋኖን በውጭ ኃይል ተላላኪነትና ክልሉን በማፍረስ ወንጅለዋል። የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ በክልሉ የተሰማራውን የምስራቅ እዝን በተመለከተ ዛሬ ማብራሪያ ሰጠዋል። ማብራሪያቸውም ጽንፈኛ በማለት የጠሯቸውን የፋኖ ታጣቂዎችን የውጭ ኃይሎች አጀንዳ ተሸካሚ ሲሉ ከሰዋል። ታጣቂዎቹ እንቅስቃሴ እንቅስቃሴ ጀመሩት ክልሉን አፍርሰው ስልጣን በኃይል ለመቀማት ነበር ያሉት እርሰ መስተዳደሩም የሴራቸው ከሽፏል ሲሉም ግምገማቸውን አስቀምጠዋል። ቀጥለውም ጽንፈኛው ቡድን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 አቶ አረጋ የምስራቅ እዝ የክልሉን ሰላም ከማስከበር ባለፈ የክልሉን ኃይል በማሰልጠንና በማደራጀት እያገዘ መሆኑንም በንግግራቸው ያነሱ ሲሆን የመንግስት መዋቅሩን በማደራጀትና በማወያየት ተዘግተው የነበሩ አገልግሎት ሰጪ ተቋማት ክፍት እንዲሆኑ በማድረግ በኩልም ሚናውን ተወጧል ሲሉ ተናግረዋል። የክልሉን የጸጥታ ኃይል ለማደራጀት በሚደረጉ አዳዲስ ስልጠናዎች ላይም እዙ በብርሸለቁ ማሰልጠኛ ትምህርት ቤት አሰልጣኞችን በመላ ክናም የእዙ ዋና አዛዥም በአካል እየተገኙ በማሰልጠን ከኦፕሬሽኑና ከህግ ማስከበሩ ጎን ለጎን አበረታች ስራዎችን ሰርተዋል ብለዋል። ይህ በእንዲህ እንዳለ ሊቀ ጳጳስ አቡነ ማትያስ ቀዳማዊ የቅዱስ ሲኖዶስ አብይ ጉባኤ መጀመሩን አስመልክተው ባስተላለፉት መልእክት መንግስትና ታጣቂዎች በአስቸኳይ ወደ ድርድር እንዲመጡ ጥሪ አቅርበዋል። አቡነ ማቲያስ ቤተ ክርስቲያን የገጠማትን ፈተናና መወሰድ ያለባቸውን እርምጃዎች ባመላከቱበት በዚህ መልእክታቸው ላይ በሀገራችን ያለው ያለመረጋጋት በህዝባችን አጠቃላይ ስነ ልቦናና በሀገሪቱ አንድነትና እድገት የሚያስከትለው ጫና በቀላሉ የሚታይ ይሆንም ብለዋል። አቡነ ማቲያስ መልእክታቸውን በመቀጠል ችግሩ እየታየ ያለው በዋናነት በሀገራችን ፖለቲከኞች በመሆኑ ነገሩ የተወሳሰበና የተራዘመ እንዲሆን ማድረጉን ጠቅሰዋል። መሆኑም ይህ የእርስ በርስ ግጭት ቆሞ ችግሮችን በውይይትና በድርድር በመፍታት የወንድማማች እልቂት የሚያስቆም የሰላምና የእርቅ ድል ቅድሚያ እንዲሰጠው ጉባኤው የበኩሉን ጥረት ማድረግ ይገባዋል ሲሉ ለቅዱስ ሲኖዶስ አባላት ጥሪ አቅርበዋል። አክለውም የነገው ትውልድ ልማታዊ ተስፋ ውል ሊሆን የሚችለው ሰላምና አንድነት ሲኖር ነውና፣ መንግሥት፣ ተፎካካሪ ፖለቲከኞችና ነፍጥ ያነሱ ወገኖች ሁሉ ለሰላም መስፈንና ለልማት እድገት መረጋገጥ ሲባል ወደ መግባባት እንዲመጡ በማለት ጥሪያቸውን አስተላልፈዋል። የኢሳያስ አፈወርቄ ተቀናቃኝ የሆነው የቀይ ባህር አፋር ዲሞክራሲያዊ ድርጅት አዲስ ኃይል አሰልጥኖ አስመረቀም። በኢትዮጵያ አፋር ክልል የሚንቀሳቀሰው የሻቢያ ተቀናቃኝ የሆነው የቀይ ባህር አፋር ዲሞክራሲያዊ ድርጅት አዲስ ኃይል አሰልጥኖ ማስመረቁን አስታውቋል። ኢሳያስን ለመውጋት የተደራጀው ኃይል አዲስ ኃይል አሰልጥኖ ማስመረቁን ያስታወቀው የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳና አምባሳደር ሬድዋን ሁሴን በተገኙበት ቡሬ ግንባር ነው። ከፍተኛ ባለስልጣናትና ሰባት ጀኔራሎች በቡሬ ግንባር ቅኝት ባደረጉበት አጋጣሚ የቀይ ባህር አፋር ድርጅት ወታደራዊ አዛዥ ስለ አዲሱ ጦራቸው ስምሪት መግለጫ አውጥተዋል። የቀይ ባህር አፋር ዲሞክራሲያዊ ድርጅት ለተከታታይ ሶስት ወራት ያሰለጠናቸውን ኃይል ለስምሪት ዝግጁ ማድረጉን አስታውቋል። ድርጅቱ ባወጣው መግለጫ የኢሳያስ አፈወርቄን አስተዳደር ለመውጋት የሰለጠነው ኃይል እስከ መሃል አገር ዘልቆ በመግባት ጥቃት መፈጸም የሚችል ነው ብሏል። የድርጅቱ ወታደራዊ አቅም የፊት ለፊት ውጊያ፣ የሽምቅ ውጊያና ልዩ ኦፕሬሽን መፈጸም የሚያስችል ነው ተብሏል። በልዩ ሁኔታ ወታደራዊ ስልጠና ወስዷል የተባለው አዲሱ የድርጅቱ ኃይል በኢሳያስ አፈወርቂ አገዛዝ ተቀምቷል ያለውን ግዛት የቀይ ባህር አፋር መሬትን ነጻ አወጣለሁ ብሏል። ወታደራዊ ብቃትነቱ ተረጋግጦ ተመርቋል የተባለው የድርጅቱ ኃይል የኢሳያስን መንግሥት በኃይል ለመገርሰስ የሚያስችል ቁመና ለሁ ተብሏል። መቀመጫውን በኢትዮ ኤርትራ ቡሬ ግንባር አድርጎ የተደራጀው የቀይ ባህር አፋር ዲሞክራሲያዊ ድርጅት ኢሳያስን ለመገርሰስ ከሌሎች ተቃዋሚዎች ጋር እንደሚተባበር አስታውቋል። ድርጅቱ በጀምረው የትጥቅ ትግል የቀይ ባህር አፋር ሕዝብ መብት ለማስጠበቅና ሙሉ በሙሉ የራስን እድል በራስ የመወሰን መብት ለማረጋገጥ ቁርጠኛ መሆኑን ገልጿል። የድርጅቱ የራስን በራስ የመወሰን ትግል አስፈላጊ ከሆነ እስከ መገንጠል ይዘልቃል የተባለ ሲሆን ከኢትዮጵያ አፋር ወንድም ህዝብ ጋርም እተባበራለሁ ብሏል። ኢትዮጵያ አፋር ህዝብና መንግስት የቀይ ባህር አፋር ህዝብ ከመፈናቀልና ብሔር ተኮር ጥቃት ለመከላከል ድጋፍ አድርጓል ብለዋል። የአፋር ክልል መንግስትና ህዝብ አድርጎልኛል ላለው ድጋፍ በይፋ ያመሰገነ ሲሆን ወደፊትም በትብብር መስራቱን እንደሚቀጥል ጠቁሟል። የድርጅቱ ሊቀመንበር ኢብራሂም ሐሩን ቀጣዩ ምዕራፍ የድርጅቱን የባህር ኃይል ማቋቋም ነው ብለዋል። ድርጅቱ አሁን ባለው የፖለቲካና ወታደራዊ መስፈርቶች መሠረት የሰለጠነና የታጠቀ የባህር ኃይል ለማቋቋም እየሰራ መሆኑን አረጋግጠዋል። ፖለቲካ ፓርቲዎች ምርጫ ለማካሄድ አስቻይ ሁኔታ ስለመኖሩ መረጋገጥ አለበት አሉ። መንግስት በተያዘው 2018 ዓ.ም ይካሄዳል ያለው ሀገር አቀፍ ምርጫ ላይ ተፎካካሪ ፖለቲካ ፓርቲዎች መቃወማቸው ተሰምቷል። ኢትዮጵያ ምርጫ ቦርድ ሰባተኛውን ሀገራዊ የምርጫ ሰሌዳ በሚመለከት ከፖለቲካ ፓርቲዎች ጋር ባደረገው ዝግ ስብሰባ ፓርቲዎች አስቻይ ሁኔታ የለም በሚል ተቃውሟል ተብሏል። ፓርቲዎቹ በጊዜ ሰሌዳው ላይ ከመወያየታቸው በፊት የሀገሪቱ ሰላምና ጸጥታ ነጻ ምርጫ ለማድረግ አስቻይ አይደለም የሚል መከራከሪያ ማቅረባቸውን የዋዜማ ዘገባ ያመላክታል። ቦርዱ ቀጣዩ ሀገር አቀፍ ምርጫ በሚካሄድበት የጊዜ ሰሌዳ ዙሪያ ጥቅምት 10 2018 ዓ.ም በአዲስ አበባ ከተማ አስካላይት ሆቴል ከፖለቲካ ፓርቲዎች ጋር በዝግ መክሯል ተብሏል። ምርጫ ቦርድ ሰባተኛው ሀገር አቀፍ ምርጫ የሚካሄድበትን ረቂቅ የጊዜ ሰሌዳ ለፖለቲካ ፓርቲዎች ለውይይት ባቀረበበት ወቅት ተቃውሞ እንደገጠመው ዘገባው አመላክተዋል። ለጋዜጠኞች ዝግ የነበረው የቦርዱና የፖለቲካ ፓርቲዎች ተወካዮች ውይይት ዋና አጀንዳ የምርጫው ማካሄጃ ረቂቅ የጊዜ ሰሌዳ ቢሆንም በፓርቲዎች ተቃውሞ ገጥሞታል። የፖለቲካ ፓርቲዎች በሀገሪቱ ምርጫ ለማካሄድ ከሰላምና ጸጥታ እንዲሁም ከፖለቲካ ምኅዳር ጋር የተያያዙ አስቻይ ሁኔታዎች ላይ ስምምነት መደረስ አለበት ብለዋል። በምርጫ አስቻይ ሁኔታ ላይ ከስምምነት ባልደረሱበት ሁኔታ በጊዜ ሰሌዳ ላይ መነጋገር አንችልም በሚል ተቃውሞ ማሰማታቸውን ዘገባው አመላክቷል። ምንም እንኳን ምርጫ ቦርድ በረቂቅ ጊዜ ሰሌዳው ላይ ከፓርቲዎች ግብዓት ለመሰብሰብ ይህንኑ ውይይት ቢያዘጋጀ የፖለቲካ ፓርቲዎች በሰላምና ጸጥታ ጉዳዮች ላይ በርካታ ጥያቄዎችን ማንሳታቸው ተገልጿል። ፓርቲዎች ኢትዮጵያ ከሰላምና ጸጥታ አንጻር አሁን ባለችበት ነባራዊ ሁኔታ ነጻ እና ፍታዊ ሀገር አቀፍ ምርጫ ማካሄድ የሚያስችላት ቁመና ላይ አይደለችም ብለዋል። አብዛኞቹ ፓርቲዎች በተለይ በአማራ ፣ ኦሮሚያና ትግራይ ክልሎች ያሉት የጸጥታ ሁኔታዎች ነጻና አሳታፊ ምርጫ ለማካሄድ አስቻይ አይደሉም የሚል አቋም መያዛቸው ተመላክቷል። ለምርጫ አስቻይ ከሆኑ የሰላምና ጸጥታ ሁኔታዎች በተጨማሪም የአገሪቱ የፖለቲካ ምህዳር መጥበቡ ፈተና እንደሆነባቸው ፓርቲዎች ገልጸዋል ተብሏል። የአባላት እስርና መዋከብን ጨምሮ የመንግስት ጫና በርትቶብናል ያሉት የፖለቲካ ፓርቲዎቹ ከአባሎቻቸው ጋር እንኳን መገናኘት ባልቻሉበት ሁኔታ በቀጣዩ ምርጫ መሳተፍ በመቻላቸው ላይ ጥያቄ አንስተዋል። የአገሪቱ የሰላምና ጸጥታ ሁኔታ ነጻና አካታች ምርጫ ለማካሄድ አይፈቅድም በሚል ቦርዱን ከሞገቱ ፓርቲዎች መካከል በቀጣዩ ምርጫ እንሳተፍም በሚል ተፈራርመው የጋራ አቋም ለመያዝ ንግግር የጀመሩ ፓርቲዎች መኖራቸውን ምንጮች ጠቁመዋል። አሜሪካ ለሐማስ የመጨረሻ ማስጠንቀቂያ ላከች። ሐማስ ትጥቅ ለመፍታት የማይተባበር ከሆነ ድምጥ ማጡ ይጠፋል የሚል ከባድ ማስጠንቀቂያ ተሰጥቷል። አሜሪካ ከዚህን በኋላም ትግስት ያልቋል በማለት የመጨረሻ ቀይ ካርድ መሳለች በቀጣይም ሐማስን አደብ ለማስገዛት ጠንካራ እርምጃ እንደምትወስድ ጠቁማለች። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ሐማስ ትጥቅ ለመፍታት የማይተባበር ከሆነ ድምጥ ማጡ ይጠፋል በማለት ሲናገሩ ተደምጠዋል። የጋዛ የጋዜ የተኩስ አቁም ስምምነት አተገባበር ከሚጠበቀው በላይ በተሻለ ሁኔታ እየሄደ ነው እንዲሁም ስምምነቱ ጸንቶ ይቆያል ሲሉ ማክለዋል። ቫንስ እስራኤልን በጎበኙበት ወቅት ታጣቂ ቡድኑ አሜሪካ በምክር ሀሳቧ ላይ ያቀረበችውንና ገና ስምምነት ላይ ያልተደረሰበትን ትጥቅ መፍታት በመጥቀስ ሐማስ የማይተባበር ከሆነ ድምጥ ማጡ ይጠፋል ሲሉ አስጠንቅቀዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በበኩላቸው በመካከለኛው ምስራቅ የሚገኙ የአሜሪካ ታላላቅ አጋሮች ሐማስ ተገቢ ባልሆነ መልኩ የሚቀጥል ከሆነ ሐማስን ለማስተካከል ወደ ጋዛ በከፍተኛ ኃይል ለመግባት ዝግጁ ናቸው ሲሉ አስጠንቅቀዋል። ዋንስ ወደ እስራኤል ያቀኑት እሁድ ዕለት በሐማስና በእስራኤል ጦር መካከል ግጭት ተቀስቅሶ 12 ቀናት ያስቆጠረውን የተኩስ አቁም አደጋ ላይ የወደቀ በመሰለበት ወቅት ነው። እስራኤል ሐማስ ሁለት ወታደሮቿን መግደሉን ገልጻ በፈጸመችው የአየር ድብደባ በርካታ ፍልስጤማውያን ተገድለዋል። ትራምፕ በማኅበራዊ ሚዲያቸው ላይ ሐማስ አሁንም ትክክል ትክክለኛ የሆነውን ያደርጋል የሚል ተስፋ አለ ካሉ በኋላ ያንን የማያደርግ ከሆነ ግን የሐማስ መጨረሻ ፈጣን፣ በቁጣ የተሞላና ድምጥ ማጡን የሚያጠፋ ይሆናል ብለዋል። ቫንስ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታናሁ ከሐማስ ጋር የሚካሄደውን ጦርነት የሚያስቆምና ቋሚ የሆነ ስምምነት ላይ እንዲደረስ እንዲደራደሩ ግፊት ያደርጋሉ ተብሎ ይጠበቃል። ቫንስ በደቡብ እስራኤል መግለጫውን በሰጡበት ወቅት ሁለቱ ልዩ መልእክተኞች ስቲቭ ዊትኮፍ እና ጄሬድ ኩሽነር አብረዋቸው ነበሩ። ዊትኮፍ እና ኩሽነር ሰኞ ዕለት እስራኤል ከደረሱ በኋላ ከጠቅላይ ሚኒስትር ኔታናሁ ጋር ተነጋግረዋል። ትራምፕ ምክትላቸውንና ልዩ መልእክተኞቻቸውን ዳግም ወደ እስራኤል የላኩት የተኩስ አቁም ስምምነቱ ባለበት እንዲቀጥል ግፊት ለማድረግና የጋዛ የሰላም እቅድ ወሳኝ ምዕራፍ ነው የተባለው ሁለተኛው ምዕራፍ ላይ ንግግር እንዲጀመር ለማድረግ ነው። ይህ የሁለተኛው ምዕራፍ ንግግር በፍልስጤም ግዛት ጊዜያዊ መንግስት እንዲቋቋም ዓለም አቀፍ አረጋጊ ኃይልን ማሰማራትና እና የእስራኤል ጦርን ማውጣት እንዲሁም የሐማስ ትጥቅ መፍታትን ያካተተ ነው።